በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የትሉ የተባረካችሁ በብዙ ደግነት ምሕረቱና ፍቅሩ በጎነቱ የሚጠብቀን የሚጠብቃችሁ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ወደ በደልን ሲከፍል የተከፈለለት የዳነ ህዝብ ያደረገን ያደረጋችሁ የቅዱሳን ቤተሰቦች ሀብተወልድ ስመ ክርስትናን የተቀበሉ ያደረገን እግዚአብሔርን አባት ብለን እንጠራ ዘንድ እንዲ ያለውን ፍቅር የሰጠን ሰጣችሁ ሁላችሁ እንደምቆያችሁ ሁሉን የሚችል ጌታ አምላክ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈሱ ጋር ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ስለ ያዕቆብ ልጅ ዮሴፍ ህይወት ሁላችንም በልካችን እናውቃለን። ያዕቆብ ልጅ አስራ አንደኛ ልጁ ዮሴፍ ከራሄል የተወለደ ነው። ራሄል በያዕቆብ ዘንድ ሴት የተወደደች ሚስት ከመሆኗ የተነሳ በብዙ ጸሎትና ምጥ በምክንያት ውስጥ ቆይታ በኋላ ማኅፀኗን በከፈት እግዚአብሔር የወለደችው የእግዚአብሔር ስጦታ ነበረ። ዮሴፍ ከዚህ የተነሳ ያዕቆብ የሚስቱና እንዲሁ ደግሞ የልጁ ፍቅር ሆኖበት እጥፍ ፍቅር ሆኖ ከልጆቹ አብልጦ የወደው የነበረ ቅን ወጣት ነበረ። አባቱ ያዕቆብ ከልብ የሚያገለግለው ከወንድሞቹ በተለየ ልዩ ሹራብ በሚሰራለት ቤት አጠገቡ የሚያስቀምጠው ቅርቡ አድርጎ የሚያኖረው የሚያሳድገው ልጁ ስለነበረ በወንድሞቹ ዘንድ የሚቀናበት መሆን ችሎ ነበር። በኋላ በአንድ ሌሊት ህልም አለመ። ነዶ ሲሰግድለት፣ ፀሐይ ሲሰግድለት ሲሰገድለት ተመለከተ። ይህን ህልም ከተመለከተ በኋላ ከእግዚአብሔር የመጣ ህልም ስለነበረ በልቡ ተሸክሞት ይኖር ነበር። የህልሙን ትርጓሜ አባቱ ያ መንፈሳዊ ሰው እስራኤሉ የሚያውቀም እንኳን አላወቀውም ነበር። እግዚአብሔር ግን በህልሙ ውስጥ የሚሰገድል ሰው ትሆናለህ እያለው ነበር። ተስፋ እየሰጠው ነበር እግዚአብሔር። ልጆች ሁሌ እንደምንለው ተስፋ የማይቆርጥ ሰው መቼ ማይሸነፍም። ዮሴፍ በወንድሞቹ ዘንድ ከፍተኛ የሆነ ቅናት ተነሳበት። እኛ ልንሰግድለት ነው ራሱን የሚሰገድለት ያደርጋል ብለው ባየው ህልምም ምክንያት፣ በአባቱ የተለየ እንክብካቤ ምክንያት ወንድማቸውን ይቀኑበት ስለነበረ አንድ ቀን እነሱን እንዲጎበኝ በተላከበት ይዘው ጉድጓድ ከተው በኋላም ለእስማኤላውያን ሸጡት። እንግዲህ የሚሰገድልህን የተባለው ሰው እየሆነ ያለው እግዚአብሔር እየተናገረው ቃልና ሕይወት የምትመልስለት መልስ የሰማይና የምድር ያክል እየተራራቀ ይሄድ ነበር። ይሰገድላል የተባለው ዮሴፍ በወንድሞቹ ተሽጦ ባሪያ ፈንጋዎች ከስተው ይዘውት ሄዱ። ንጉሥ ወይም ጌታ የሚሆን የሚባል ሰው ባሪያ ሆነ ማለት ነው። እንግዲህ ይሄ ሁኔታ ተስፋን ከልብ ለመውሰድ በቂ ሁኔታ ይመስላል። ወንድሞች ሰግዱልህ ይሆንን ብሎት ነበር አባቱ ያዕቆብ። ግን ይሰግዱላል የተባሉት ወንድሞቹ በእሱ ላይ በርትተው ሸጠውት ገንዘብ ተቀብለው፣ በዚህ ልክ እሱን ባሪያ አድርገው ሲጥሉት ሲመለከት ቅዠት የሆነ ህልም እንጂ እውነተኛ ህልም ወይም እግዚአብሔር እንኳን ቢናገረው አንዳንድ ጊዜ የማይፈጸም ቃል ይመስል ነበር። አሁንም በባሪያ ፈንጋዮቹ እጅ ወድቆ ወደ ግብፅ ከገባ በኋላ ለግብፃዊው ንጉሥ ለፈርዖን ባለመዋል ለጲጢፋራ ተሽጦ ጲጢፋራ ገዝቶ ወደ ቤት አስገባው። ስለዚህ የጲጢፋራን ቤት ከብቶች ማሰር መፍታት ወተታቸውን ማለብ፣ አዛባቸውን መዛቅ፣ ግቢውን መጥረግ፣ እንጨት መፍለጥ፣ መቁረጥ፣ መቆፈር፣ መዝራት፣ ማጨድ፣ መትከል፣ መንቀል ግዴታው ሆነበት። ሰው ይሰግድላል የተባለ ሰው ከተስፋው በተቃራኒ የግብፃውያን ያልተገረዙ የአህዛብ ባሪያ ሆኖ እነሱን ማገልገል ጀመረ። ደሞዝ የሌለው ባርነት በዛ ቤት ውስጥ የቤጢፋራ ሚስት በጉርምስናው በጉርምስናውና በውበቱ ተማርካ ከሱ ጋር ለመተኛት ግድ ባለችው ጊዜ ጥሏት ሲወጣ አስገድዶ ሊደፍረኝ ነበር ብላ በክስ ወደ ወህኒ እንዲጨመር አደረገችው። ተመልከቱ፣ የነክሳል የሚባል ሰው ወደ ወህኒ ተጨመረ። እግዚአብሔር ልጆች አንዳንድ ጊዜ በንስሐ አባቶቻችን በመንፈሳዊ አስተማሪዎቻችን በዛም በዚህም እግዚአብሔር ለእኛ በሚናገርበት መንገድ የነገረን ተስፋና አሁን እየሆነው ያለው ሁኔታ ተለያይቶባችሁ አያውቅም? እግዚአብሔር አድናችኋለሁ ብሎ እናንተ ግን ጉድጓድ እየወረዳችሁ፣ እግዚአብሔር እታደጋችኋለሁ፣ አሳምራችኋለሁ፣ ድራችኋለሁ ብሎ እናንተ ወደ በሽታ፣ ወደ ህመም አልጋ እየሄዳችሁ፣ እግዚአብሔር አጠግባችኋለሁ፣ ለብዙዎች በረከት ትሆናላችሁ እያለ ለእንጀራ በረሃ ወድቃችሁ በግፍ እንጀራ የምትበሉ አንዳንዴ ምግብ እንኳን ማግኘት የምትቸገሩ ሰዎች እግዚአብሔር ከሰው በላይ ከፍ ከፍ አደርጋለሁ ተብላችሁ የተስፋ በር ሰጠለሁ ተብላችሁ፣ ነገር ግን እናንተ ሰው እንኳን የማይወድቅበት ተራ ቦታ ወድቃችሁ የምትኖሩ ሰዎች የላችሁ? እንደዛ አይነት ኑሮ የኖርን ሰዎች የለንም? አለን። ከተናገረልን በተቃራኒ ሄደን ተስፋችን እምነታችን የተፈተነብን ብዙ ሰዎች አለን። ሁለት ሰዎች አሉ በዚህ ፈተና ውስጥ የሚያልፉ። አንደኛዎቹ እግዚአብሔር አለ፣ ይታደጋል፣ ቃሉ አይታጠፍም፣ አምላኬ አይዋሽም፣ የተናገረውን በእኔ ላይ ይፈጽማል ብለው የሚጸኑ ናቸው። ሁለተኛዎቹ እግዚአብሔርን ሰድበው ሙት ብለው እንደ እዮ ሚስት ጥለው የሚጠፉ ናቸው። እንግዲህ ባየው ህልም ምክንያት እግዚአብሔር በተናገረለት ተስፋ ምክንያት የሚቀበለው መከራ ወደ ህልሙ ለመድረስ አይደለም፣ ወደ ህልሙ ለመጠጋት የሚያስችል አይመስልም ነበር። የጴጥፋራ ሚስት 13 ዓመት አሳሰረችው። 13 ዓመት ሙሉ ያለ ፍትህ እስር ቤት መቀመጥ እንዴት ልብን እንደሚያደማ ገምቱ። ከመታሰር በላይ አለጥፋት መከሰስ የበለጠ ያማል። ሰው በወንጀሉ ሲታሰር በወንጀሉ ሲቀጣ ቅጣቴ ነው ይገባኛል፣ አንድ ቀን ጨርሼ ፈጽሜ እወጣዋለሁ ይላል። ምንም ሳይሰራ በንጽህና ተከሶ ፍርድ ቤት ወድቆ ዳኝነቱ ለኃያሉ ለገዢ አድልቶ ባሪያውን እስር ቤት ወርጉሮ ይህንን ፍትህ የጎደለ አሰራር እየተመለከተ የዮሴፍ ልብ ምን ያህል ያዝን እንደነበረ መገመት አያስቸግርም። ይሰገድልሃል የተባለው ዮሴፍ ሌላ ነው፣ እየደረሰበት ያለው ግን ሌላ ነው። እንግዲህ ዮሴፍ እስከዚህም ሰዓት ድረስ ታጋሽ ነበር፣ በጣም ትዕግሥተኛ ሰው ነበር። ለእግዚአብሔር ያለው ፍቅር አልተነካም ነበር። የደረሰበት የኑሮ እንግልት አምላኩን አልለካበትም ነበር። የእግዚአብሔር ሕዝቦች ብዙ ጊዜ የምንቸገረው ምን መሰላችሁ? የሚደርስብን የህይወት እንግልት አምላካችን እንድንነካ እንድንጣላው ያደርጋል። አያችሁ፣ የእግዚአብሔር ሰዎች ነን ብለን ስለምናምን ነገር አልጋ በአልጋ እንዲሆንልን እንፈልጋለን። አንድ ወንድሜ ምን አለኝ፣ በሚስቴና በሚስቴ እናት ምክንያት ተናድጄ እግዚአብሔርን ሰደብኩት አለኝ። አያችሁ፣ ሚስቱና የሚስቱ እናት ስላስበሳጩት እግዚአብሔርን መንካት ለምን? እግዚአብሔርን የሚያምኑ ሰዎች መጠንቀቅ ያለባቸው ሁኔታዎችና ነገሮች ችግር ሲፈጥሩባቸው የችግሩ ተባባሪ እግዚአብሔር ነው ብሎ ማሰብን መጠንቀቅ ያለባቸው። እንዲህ አይነት አስተሳሰብ በእግዚአብሔር ላይ መዋሸት ስለሆነ ዮሴፍ ግን አምላኩን አልተዋል። ወንድሞቹ ቀጥቅጠው ሲደበድቡትና የውሃ ጉድጓዶ ሲከቱት፣ የታለ አንተ እግዚአብሔር አባቴ አምላክ አላለም። እንደገና ለእስማኤላ ባሪያ ፈንጋዮች ሲሸጡት፣ የታለ አምላክ ጭራሹኑ ሸጡኝ፣ አንክስሃለሁ ብለኸኝ፣ ይሰግድልሃል ብለኸኝ አላለም። እዛ፣ እንደ በግ ባሪያ ተራ ሰው ተራ ገብቶ በሰንሰለት እጆቹና እግሮቹ ታስረው ተሸጠ። ቤጢፋራ ለሚባል መኮንን ቤጢፋራ ቤት ጣዕም ሌለው የለው እንጀራ እየበላ ጌታውን ያገለግል ዘንድ ወደቀ። የተስፋ ዘር ትውልድ ነው የመሲ ትውልድ ነው። የአብርሃም የይስሐቅ ያዕቆብ ልጅ ነው። ክብሩንም አላሰብም። ይህንን ደግሞ የአባቱን የአያቱን አምላክ እግዚአብሔርን ባልወቀሰ፣ ይልቁንም እግዚአብሔርን የበለጠ እያከበረው የወደደው ይመጣ ነበር። ተስፋ በልቡ ስለነበረ እመጣለሁ፣ አንድ ቀን እነግሳለሁ፣ አንድ ቀን ተስፋዬን ማንም አይወስድብኝ፣ እግዚአብሔር አይዋሽም፣ የተናገርልኝን ማንም አይወስድብኝም ብሎ በልቡ ጨክኖ ስላመነ እግዚአብሔርን የበለጠ እየወደደ ይመጣ ነበር እንጂ አልተሰናክልም። እግዚአብሔርን መፍራቱን የምታውቁት በጴጢፋራ ሚስት ፊት ሕያው እግዚአብሔር ፊት ኃጢአት አልሰራም ብሎ ጨርቁን ጥሎ የሚሄዱ ዮሴፍ መንገድና የዮሴፍ ህልም አልተገናኝ። እንግዲህ መንገዳችንና ህልማችን ያልተገናኘ ሰዎች ከዮሴፍ ከአባታችን ብዙ ልንማር ይገባናል። አትቸኩሉ፣ አንቸኩል፣ አንጣደፍ ቸኩለው የሚሰሩ ከእግራቸው የሚፈጥኑ መንገድ ይጠፋባቸዋል ይላል ጠይቦ ሰሎሞን። እንዲሁ ደግሞ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። እግዚአብሔር ለእኛም የሚሰራልን ቤት የሰንበሌጥ ቤት አይደለም፣ ትዕግስት ይፈልጋል። ተስፋው ጋር ለመድረስ ሰላሳ ዓመት መታገስ ነበረበት ዮሴፍ። ሰላሳ ዓመት ሰላሳ ዓመት እግዚአብሔርን ሳይሰድብ ኖረ። ተስፋ የማይቆርጥ ሰው ማንም ያሸንፈው። ወንድሞች ቢታገሉት፣ ጓደኛ ቢታገለው፣ አማች ቢታገለው፣ ምራት ቢታገለው፣ አለቃ ቢታገለው፣ ፖለቲከኛ ቢታገለው፣ በዚም በዚህም እኩያ ጠላት ቢታገለው፣ ተስፋ ያለው ሰው መቼም አይወድቅም። እደርሳለሁ ወዳለውም ይደርሳል። እግዚአብሔርን አምኖ ወደ ተነሳለት ግብ ይደርሳል። እነዚህን ሁሉ ዓመታት ዮሴፍ ታገሰ። በኋላ በፈርዖን ሕልም ምክንያት ወደ ፈርዖን ቤተ መንግስት፣ እግሩን ተላጭቶ ንጹህ ልብስ ለብሶ ሄደ። ፈርዖን በጥበቡ ተደነቀ። በሕልም ፈቺነቱና በመፍቻ አምጪነቱ በኢኮኖሚስት ነበረ እውቀቱ። ይሄ የግብፅ ገዢ መሆን አለበት ከኔ ቀጥሎ ብሎ ወሰደ እና የሚሰገድለት ወንበር ላይ ያስቀምጠው ተስፋውን ወንድሞቹም ከከናን ምድር መጥተው ሰገዱለት። አሕዛብም ግብፃውያንም ሰገዱለት። ሱዳናዊያንም ሰገዱለት። የሊቢያ ሰዎች ሰገዱለት። እግዚአብሔር ያለውን ፈጸመ። የታገሰ ሰው ሲባረክ ደስ ይላል። ጎንበስ ያለ ሰው ሲሸክሙ የኖረ ሰው ጎንበስ ብሎ የኖረ ሰው ከፍ ሲል ደስ ይላል። እግዚአብሔርን ተስፋ የሚያደርጉ አይወድቁም። እግዚአብሔርም ቃል እግዚአብሔርን ተስፋ የሚያደርጉ አያፍሩም ይላል። ተስፋችሁን እንዳትጥሉ ተስፋችሁን እንዳትጥሉ። እግዚአብሔር የሚመካባቸው ልጆቹ ነው። በእሳት መካከል እንኳን ቢያልፉ መስቀሉን ያልጣሉ ተስፋውን ያልጣሉ ህልማቸውን ያልተዉ ጠንካራ ልጆች አሉኝ ይበል። እዮብን አየኸውን? አይደለም ያለው ሰይጣንን። መጽሐፈ ኢዮብ ምዕራፍ አንድን አንብቡት። እዮብን አየኸውን? ባሪያዬ እግዚአብሔር በኢዮብ ተመካ። ደጉ ኢዮብ፣ ትዕግሥተኛው ኢዮብ። ኢዮብን አየኸው አለ። ልጄን አየኸው ልጄን አየሃት። የሚለን እንድንሆን ጥርስን ነክሶ መታገስ ያስፈልጋል። ተስፋ የሰጠ የታመነ በፍጹም ተስፋችሁ እንዳጡ፣ በፍጹም በፍጹም የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ይባርክን። እግዚአብሔር መንፈስ ቅዱስ ልባችንን መንፈሳችንን ስጋችንን ይባርክ፣ እኔንም እናንተንም ይባርክ። የህይወት ባለቤት ክብር ይስጣችሁ። እማቤታችን ቅድስት ድንግል ማርያም ጸሎቷ በረከቷ የመላእክት ጥበቃ አብሮን ይሁን። ሁለት የታመሙ ቤተሰቦች አሉ። ሰሞኑን እያስተዋወቅኳለሁ በስትሮክ የተመቱ ናቸው። እነዚህም ቤተሰቦች ደግፈን እናግዛቸው፣ እናቋቁማቸው። የ9ጠኛ ስራ 1 4386 ስልኬ ላይ ዋትሳፕ ቴሌግራም ላይ በላይ ምልክት አድርጉልኝ። እግዚአብሔር ዘራችሁን ይባርክ። ቄስ አሸናፊ ገብረማርያም ነኝ። ሰላ